አንድ ታዋቂ ባለ ሀብት ነበር። ንግዱ የተሳካለት የነካው ሁሉም ያተርፍለት። ታዲያ ይሄ ስኬቱ አራት በሚጠሉት ጓደኞቹ ጥርስ ውስጥ ከተተ። ሁሌም ይመቀኙታል፣ ሁሌም ይሐስዱታል። ተሳካለት፣ ሆነለት፣ አደገ። ያመጣው ይሸጣል፣ የነካው ያተርፋል። ሐሰዱት። አንዴ እሱን ለማወቅ ወስነው አንድ ጁምዓ ወጡ። እሱም እንደ ለመደው ጀለብያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ። መንገድ ላይ ጠበቁት፣ አስቆሙ አንዱ እንደምን ደናደርግ ዛሬ ደግሞ አምሮብሃል፣ በተለይ ቢጫው ጥምጣምሃል። ሰውየውም ዞር አልና አረ ጥምጣሜ ነጭ ነው ብሎ ተደ አይ፣ ቢጫ ነው ግን አምሮብሃል ብሎ ተለይ። ሰውየው ምን ነካው ብሎ መንገዱን ቀጠለ። ትንሽ እንደ ተጓዘ ሌላኛው ጠበቀው። ዛሬ አምሮብሃል እንዴት ነሃለ? በተለይ ሰማያዊው ጥምጣምሃል እንዴ፣ ምን ነክቶሃል? ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳ ነው ግን አምሮብሃል። ተለየው። ሳይኮሎጂካሊ አታካ አረጉት አከታተል ሱቁ ከመድረሱ በፊት ሶስተኛው ጠበቅ ከፈሃለ ካምሮብሃል ዛሬ በተለይ ቀዩ ጥምጣማል። እናንተ ሰዎች ምንድነው የምታወሩት? ዛሬ ሰው ነኝ ሳሳተን እኔ ነኝ የተሳሳት። ጥምጣሜ ነጭ ነው አሉ። ጫፉን አምጥቶ ቀይ እንኳን ቀይ ነው ግን አምሮብሃል። ሰውየው ሰማያዊ፣ ጥቁር ቀይ እያለ ሱቁ ውስጥ ገባ። ሱቁ ውስጥ ገብቶ ከፍቶ እንደለመደው ሥራ ሊጀምር ሲል አራተኛው መጣ። ዛሬ እንዴት አምሩባህ አለ ንጋቱን እመስልሃል፣ በተለይ ቢጫው ጥምጣም አለ። እናንተ ሰዎች ምንድነው የምታወሩት? ጥምጣሜ ነጭ ነው፣ ውጣልኛለሁ። ተበሳጨ፣ ጮኸ ይላሉ ابن حزم። ከዛም ራሱ ማውራት ጀመር ቢጫ ጥቁር ነጭ። አቅሉ ተነካ ይላል ابن حزم ምን ያሉ ይሰው በሂደት አበደ ይላሉ አንደሉስ ጎዳና ላይ ይህን ባለ ሀብት ከሀብቱ ከስሮ ራቁቱን እየሄደ ህፃናት በድንጋይ ሲያባሩት መለከት ነበር። ኢላ አላ ውስጣችን ከሐስ ዳዝ ነው። አላ ወፋዕሉ ልኸይራት ወስተግፊሩ ረበኩም ፈጡባልን ሙስተግፊሪ ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። ሐሲድ እንቅልፍ የለው። ሌላው ለበላው እሱ ይራባል፣ ሌላው ለነዳው እሱ ይቆቻል። ሁሌም አላጋ ፍልሚያን ሕይወትህንም ሊያስከፍል ይችላል። በአባስያዎች ስርወ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጥተዋል። አንድ ታዋቂ መሪ ነበር፣ ሙዕተስም ይባላል። አሙሪያ ምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉስ ነው። ታዲያ እሱ ዘንድ አንድ ገጠር የተወዳጅ ሆነ፣ ይቀርባል፣ ያጫውተዋል፣ ንጉሱ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይህን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው ነጭ ሽንኩርት የበዛበት ምግብ አዘጋጀለት። እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው ማታ ወደ ንጉሡ ስተድ የነጭ ሽንኩርቱ ሽታ ንጉሡን እንዳያውቀው አፍህን ባክ ዘጋርጋ አውራው አለ። ተስማማ ታዲያም ሚኒስትሩ ቀድሞ ወደ ንጉሱ ገብቶ ነበርና፣ ንጉሥ ሆይ ታሪኮውን እየሰሙ ነው አላቸው። ምን ተፈጠረ? ያኮ ብታመጣው ያነ እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ፣ ንጉሡ አፉ ይሸታል እያለ እያወራ ነው አለው። ተበሳጨ። ሙተሰፍ እኔ ባከበርኩ ባቀረብኩት፣ እኔን ከባድ ነው ለነገሥታት ይሄን መባል ያ ምስኪን ገጠሬ ቤት ገባ። ንጉሡ ጋር እንደ ገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመር። ሲያናግር ንጉሡ ገባው፣ አሃ እኔን ይሸተኛል ብሎን እሱ እንደሸተው ብሎን የኔ አፍ ይሸተዋል ብሎ ነው። ይዘጋለው ደብዳቤ ጻፈና ሊያስገድለው፣ ሂዴህ እንደ ብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደ እሱ ኮማንደሮች ነበር። ሲደርስ ይሄን ሰው ግደሉት እሚል